ሁሉ ሳይሰማ መስከረም አይጣባ ማለት አሁን ነው እንዴ? እኔ ምን አውቃለሁ። ብቻ ግን ችግር ሆናብኛለሽ ባዩሽ። ወይ ዘመን ዘመን እንዴት ነው የተበላሸው? እባክሽ ቆይ እውነት ስትላሰበችው ይሄን እኔ ምን አውቄላት ብለሽ ጉድ እኮ ነው ዘንድሮ ታዲያ ልጅ ከሆነች እስከ ዛሬ የት ነበረች። ብቻ ይሁን። በዚህ ሰሞን ቤተሰቡ ተጠብሎ ይሻል ወይ። ዘንድሮ ምን አይነት ዘመን ላይ ደረሰ። በቃ ሰው ማፈር ተው። እኔ እኮ ችግር የሆኑብኝ ልጆች ናቸው። እነሱ ባይኖሩማ ከዚህ ቤት ነቀይኝ ነበር ማስወጣት። ልጆቹ ደሞ ምን አደረጉ? በዘቀቤ ምላሷ አደለላቸው ነው የሚያምኑት። ጭራሽ እንዴ ቆይ ሁሉ ሲፈጥራን አንቺ የት ነበርሽ? ወይ ባዩሽ፣ እረ ገና ስንት ጉድ አለ መሰለሽ። ለማንኛውም ሀናና ወይዘሮ ሜላት የዲኤንኤ ምርመራ ለማድረግ ቀጠሮ ቢኖራቸውም ሀና አባቷን ወደ ሆስፒታል ለመውሰድ ስትል እቅዳቸው ሳይሳካ ቀርቷል። ታዲያ በተደጋጋሚ ስልክ ሲደወልላትም ሀና ማንሳት ባለመቻሏ እየዋሸቼ ነው በትክክል የኔ ልጅ አይደለችም በማለት ወይዘሮ ሜላት ሀና ላይ ፊቷን ዙረውባታል። እንደውም አባትሽ እስከሚታከም ድረስ ቆይና ቤቴን ለቀሽ ውጪ ብለዋታል። ሀና በጣም ሆድብሷታል። ወይዘሮ ሜላትም የእርግብን ልጅነት በሙሉ ልባቸው ስለተቀበለች ባዩሽ ያሰበችው ስለተሳካ የልብ ልብ ተሰምቷታል። እኔም ድሮ ይህን ነበር የፈለግኩት ተሳክቶልኛል በማለት ከራሷ ጋር እየተነጋገረች ነበረ። ሀና ከዚህ በፊት ስትጨናነቅበት የቆየችውን ጉዳይ ለአባቷ መናገር ባለመቻሏ ተኮራርፈው ነበረ። ሀና ቤቱን ጥላ ከወጣች በኋላም ልጄን አስቀየምኳት በማለት በልቅሶ ላይ ነበሩ። ዛሬ ግን ልጄ ይቅርታ በማለት እግሯ ላይ ተደፍተው ይቅርታ ጠይቀዋታል። ሰላም፣ ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩ ኖላዊ ክፍል አርባ ሶስትን የምንመለከት ይሆናል። አቶ ኖላዊ የልጅን አስቀየምኳት በሚል ስሜት በጣም ተጨናንቀዋል። ልጃቸው ስትመጣም ቶሎ ብለው እግሯ ላይ ይደፋሉ። ይቅርታ በማለትም ሀናን ይጠይቋታል። ሀና ግን አባዬ ምን አደረኩህ? አባት እኮ የልጅ እግር ላይ አይደፋም። አባዬ እባክህ ተነስ፣ ይቅርታ አድርጌ ልሃለሁ በማለት ባፋቸው ከተደፉበት እንዲነሱ ታደርጋቸዋለች። አባትም በጣም ተደስተው ይቅርታ ስላደረገችላቸው እየመረቋትና እያመሰገኗት ነበር። ሀንዬም አባትን ያህል ነገር እንዴት የልጅ ግር ስር ላይ ሊደፋ ይችላል? አባዬ ይቅርታ ካላደረክልኝ አልነሳም፣ በማለት ጉልበታቸው ላይ ተደፍታ እየተንሰቀሰቀችና እያለቀሰች ነበር። በኋላም እሺ ልጅ ይቅርታ አድርጌልሻለሁ በማለት ይቅርታ ያደርጉላታል። እርግብ የሰላም መኝታ ክፍል በመሄድ ለምን አልተኛሽም? ምንሆነች ነው እየተጨናነቅሽ ያለሽው? ወይም ከሁለት አንዳችን እህታችን እንደምንሆን እየተጠባበቅሽ ነው? ሀሴት መችስ ሁለት ልትሆን አትችልም ወይ? እኔ ወይ እሷናት እህትሽ ልትሆን የምትችለው እያለች እየጠበቀች ነው። ከሁለት አንዳችሁ እህቴ ብትሆኑም እኔ ለመቀበል ዝግጁ ነኝ አለች። ሰላም ግን ከእኔና ከሀና ማንን ትመርጫለሽ? እህትሽ ቢሆንስ ማንን ትፈልጋለሽ? በማለት ትጠይቃታለች። ሰላምም ሀና እህቴ ብትሆን እመርጣለሁ በማለት ትመልስላታለች። በመልሷ የተናደደችው እርግብም እንዴት እኔን አትወጂኝም እንዴ አለቻት። የጠየቅሽኝ ምርጫ እስከሆነ ድረስ ምርጫዬን የነገርኩሽ አንቺን አልወድሽም አላልኩም አለቻት። ማንኛውም አሁን ማረፍ ስለምፈልግ ክፍሌን ለቀሽ ውጭልኝ በማለት ክፍሏን ለቃ እንድትወጣላትም ታደርጋታለች። እርግብ ከወጣች በኋላ ሰላምም ጭራሽ ከሀና ጋር ራሷን ታወዳድራለች፣ ሀና ኮ ህይወቷን የሰጠችኝ በጣም መልካም ልጅ ናት እያለች እየተነጋገረች ነበረ። ምናሴ እኔ ነኝ ምርመራው እንዲደረግ ግፊት ያደረግኩት እማዬ፣ ይቅርታ እያለ ይቅርታ እየጠየቃት ቢሆንም አንተ ኮ ምንም አላደረግክም፣ በቃ የተሰማህን ነው መሆን የነበረበት እና ያደረግከው እያለችው ነበር። አንቺ ኮ ፍላጎቱ አልነበረሽም ወይዘሮ ሜላትም በእርግጥ እኔም ፍላጎቱ አልነበረኝም። ሀና አሁን አስቸጋሪ ጸባይ እያሳየች ነው ያለችው። ተዋሸኛለች። ምን ብላን የዋሸችው በማለት ምናሴም ም እየጠየቃት ነበረ። ጭራሽ አሁን የቤተሰባቸው አካል ነኝ ብላ ተከስታለች በማለት ወይዘሮ ሜላትም ይመልሳሉ። ይህ ኮ ምን ችግር አለው? በምርመራ የሚረጋገጥ ጉዳይ ነው በማለት ምናሴም ይመልሳል። ታዲያ አሁን ልትከራከረኝ ነው ወይስ ይቅርታ ልትጠይቀኝ የመጣው። ይቅርታ ልጠይቅሽ ነው በማለት እናቱን ይቅርታ ከጠይቃት በኋላ ወደ ውጭ ይወጣል። ሀና በሌሊት ተነስታ ወደ ቤተ ክርስቲያን እንደምትሄድ ለአባቷ ትነግራቸዋለች። አባቷም እንዴት በዚህ ሰዓት ተነስተሽ ቤተ ክርስቲያን ትያለሽ ምንገጠመሽ በማለት በጥያቄ እያፋጠቷት ቢሆንም እሷ ግን ቤተ ክርስቲያን እንደሆነ ትናገራለች። እሺ በቃ ትናንት እንዳስከፋዎች ዛሬም አላስከፋሽም፣ አብረን እንሂድ በማለት አቶ ኖላዊም ይመልሱላታል። አባዬ ባካታስ ጨንቀኝ፣ እኔ የምሄደው ቤተ ክርስቲያን ነው እያለች ቤተ ክርስቲያን እንደምትሄድ ብትናገርም አባት ግን በጭራሽ ብቻሽን እንድትሄጅ አልፈቅድልሽም በማለት አብረዋት ለመሄድ ይነሳሉ። ወይዘሮ ሜላትም ቤቴ በሰራተኛ ምክንያት ተበጠበጠ እያሏት፣ ነው ደግሞ በሰራተኛ ምክንያት እንዴት ሊበጠበጥ ይችላል አለች ባዩሽ። ሀሴት የምትባለው ልጅሽ እኔ ነኝ ብላ አርፋለች። አሁን ልጆች ፊት ባይሰጧት ኑሮ እሷንማ ልክ አሳያት ነበረ። ደግሞ ምን ብለው ነው ልጆች ፊት የሚሰጧት? ወይዘሮ ሜላትም ደልላቸው ነው የሚሆነው በማለት ይመልሳሉ። ምናሴ ሀና ስላልተመቻት በዚህ ሰዓት መምጣት እንደማትችል ለወይዘሮ ሜላት ይነግሯታል። ወይዘሮ ሜላትም ድሮም እኮ ጠርጥሬ የነበረ ልጅ እንዳልነበረች እያጭበረበረች ነው፣ ይኸው ስራዋን ስለምታውቅ ነው አሁን የቀረችው በማለት ወይዘሮ ሜላትም በጣም ተበሳጭተዋል። ምናሴ ግን እናቴ ቆም ብለሽ ልታስቢ ይገባሻል፣ ችግር ገጥሟት ሊሆን ይችላል በማለት እናቱን ለማስረዳት ቢሞክርም አውቃ ነው እንደዚህ አይነት ዘዴ ያመጣቸው። ለነገሩ በሷ ፍርድ የለም እኔ ነኝ ሽሩሩ እያደረግኩኝ እዚህ ያደረስኳት በማለት በብስጭት ይናገራሉ። ሀና አባቷን ይዛ ወደ ሆስፒታል ከሄደች በኋላ ስልኳ ላይ ስታይ በተደጋጋሚ መልእክት አይታለች። በጣም ደንግጣለች። ወይኔ ጉዴ በማለትም ትናገራለች። ልጄ ምን ሆነች ነው በማለት የሆነችውን እንድትናገር ቢጠይቋትም እሷ ግን ምንም አይደል፣ ከስራ ቦታ ተደውሎልኝ ነበር ነገር ግን አላየሁትም አለቻቸው። እሺ በቃ ደውይላቸው፣ ከሰዎቹም ጋር እንዳትጋጪ በማለት እየነገሯት ነበር ታዲያ ለአሲር በመደወል ወደ አባቷ እንዲመጣላትና እሷ ወደ ስራ ቦታዋ እንደምትመለስ ለአባቷም ትነግረዋለች። እሽ በቃ አባዬ አሲር ሲመጣን ይሄዳለው፣ አንተ አረፍ በላለችው ወይዘሮ ሜላት ቡና ፍልታ እየጠጡ ነው። ይች ሰራተኛሽ ለምን አትመጣም እያለች ነው። ምርመራ መደረጉን ስታውቅ ይኸው ቀረች እያሏት ነው ወይዘሮ ሜላት ባዩሽም ቆይ ሀና ልጄ ናት ብለሽ ነው እንዴ የምታስቢው? ምርመራ አደረግኩ አላደረግኩ እያሉ እየመለሱ ነው። አይ የእርግብን ልጅነት ታረጋግጫለች ብዬ ነው በማለት ባዩሽም ትናገራለች። ወይዘሮ ሜላትም በእርግብ ምንም አይነት ጥርጣሬ እንደሌላትና ልጁ አድርጋ እንደተቀበለቻት ትናገራለች። ለማንኛውም በዚህ ዘመን ሳይንስን የመሰለ ነገር የለም። ጉዳያችሁን ጨርሱ ብዬ ነው እንጂ የምጠቁምሽ ሆስፒታል አለ እያለቻት ነው ወይ ግን እርግብ ልጅ አይደለችም አልኩሽ እንዴ ወይስ ሀና አንችንም ያስነካችሽ ነገር አለ በማለት ወይዘሮ ሜላትም ይመልሳሉ ባዩሽም እውነታውን እንድታረጋግጭ ብዬ እንጂ እኔ ከሰራተኛ ጋር ጠበቃ ለመቆም አይደለም በማለት ትመልሳለች ወይዘሮ ባዩሽም እንዳሰበችው ጉዳዩ እየሄደላት በመሆኑ ይኸው ጥረት የተሳክቶልኛል በማለት ከራሷ ጋራ በሀሳብ እየተነጋገረች ነበር ግብ በሰላም ንግግር ቂም ስለያዘችባት ትናንትና አስቀይመሽኛል እያለቻት ነው። ምን ተናግሬ ነበር ያስቀየምኩሽ? እኔ እኮ ሀና እህቴ ብትሆን ነው የምመርጠው። ያልሽኝስ አው በትክክል በደም ከአንቺ ጋር ተሳስረን ይሆናል። ነገር ግን መወለድ ቋንቋ ነው። በእኔ ሕይወት ውስጥ የሷ ደም አለ። እዚህ ለመድረሷም በሕይወቷ ብዙ መስዋዕትነት ሀና እንደከፈለችላትም ትናገራለች። እርግብም ይህን ያህል ያቀበጣችኋት ደም ሰጠች ብላችሁ ነው ወይ? ይህን ያህል ቦታ መስጠት አያስፈልግም እያለቻት ነው። የሚገባትን ቦታ ነው የሰጠናት፣ ሲያንሳት ነው እንጂ አይበዛባትም አለቻት። ሰላምም በመልሷ የተናደደችው እርግብ እና የዚህን ቤት ሀብት ለመውረስ የምታደርገው ጥረት ነው ትላለች። ሰላምም ሀና አንቺ እንደምታስቢው የገንዘብ ሰው አይደለችም አለቻት። ምናሴ ለባዩሽ ሀና ብትወለደኝም ባትወለደኝም እህቴ ናት በማለት ይነግራታል። የምርመራ ውጤቱን ሳታረጋግጥ እንዴት እንደዚህ ልትል ትችላልህ? አለችው እኔ የምርመራ ወረቀቱ አይመለከተኝም፣ ለማንኛውም ሀና እህቴ ነች ይላታል። ወይዘሮ ባዩሽም በምናሴ መልስ ስለተበሳጨች ክፍሉን ለቃ ለመውጣት ትገዳለች። እና አባትም አሰሪሽ እንዳየዋት ከሆነ በጣም መልካም ሰው ናት እንዳይከፋት እባክሽን በጊዜ ሂጅላት እያለ ነበር። ፒርስ ሳይመጣ እንዴት እመለሳለሁ አለች ወዲያውኑም አሲር ተከሰተ አባቷንም እንዲንከባከብላት አደራ በማለት ወደ ስራ ቦታዋ ትመለሳለች። ወይዘሮ ሜላትም ይኸው ምርመራ ብላ ከስራ ያስቀርታ እንዲስጥ መነመንዋልኩኝ እያሉ በብስጭት ላይ ናቸው የሷው እሸት ባላለቀ ቁጥር ይኸው እኔ ከስራ የተስተጓጎልኩ እያለች ነው ምን በብስጭት እንዴት የሀናን ጸባይ እስካሁን ለይተሻለ ማወቅሽ በጣም ያስገርማል፣ በማለት በንዴት ተናግራ ትወጣለች። ሀና የስራሽን ይስጥሽ የሁልጆቼን በረሻቸው በማለት ትናገራለች። ወይዘሮ ባዩሽም ልጅ ሁኝ ብዬ ብልክሽ፣ አንቺ ግን እዚህ ሰራተኛውንሽ መርመጥመጥ ጀምረሻል። እኔ ሀብቷን እንድትወርሽ ብልክሽ፣ አንቺ ግን ኩሽናውን ተረክበሻል፣ በማለት ስራ እየሰራች ስለነበረችው እርግብ እየነቀፈቻት ነበረ። ይች ሰላም እኮናት ላግዛት ብዬ ብመጣ ሁሉንም ትታልኝ ሄደች አለች። እርግብም ግብም ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አቴኝም ነበር አለቻት። ለምን ትፈሪያታለሽ? እዚህ ቤት ነቅለን እንጥላታለን በማለት ባዩሽም ትመልሳለች። ግብም ከምርመራ በኋላ ስለሚጠብቃት ውጤት በጣም ፍርሃት እንደገባት ትናገራለች። ለሱ አያሳስብሽ፣ ለእኔ ተይው እያለች ነው አዩሽ የተማመነችበት የራሷ ዶክተር ይኖራት ይሆን? ብቻ አብረን እንመለከተዋለን። አደርግብም እንደዚህ የተማመንሽበትን ጉዳይ ልትነግርኝ ትችያለሽ አለቻት። ለሱ አያሳስብሽ፣ በኋላ ቀኑ ሲደርስ ይነገርሻል በማለት እየነገረቻት ሳለ ምናሴ ሲመጣ ድንጋጤ ውስጥ ገብተዋል። ወይዘሮ ባዩሽም እየተርበተበተች ኩሽና ስራ ለማገዝ እንደመጣች ትናገራለች። እርግብም ሰውነቷ በፍርሃት እየራደ ተዋርደን ነበር አክስቴ በማለት ትናገራለች። ወይዘሮ ባዩሽም አንቺ ልጅ ፍርሃትሽን በልክ አድርጌው የምትናገሪውን ነገር በስርዓት ተናገሬ ካለዛ ኩሽና ለኩሽና እድሜ ሽን ልክ ትፈጅዋለሽ ስነ ስርዓት መልሽና ገንዘብ መሰብሰብ ነው እያለች እያስጠነቀቀቻት ነበር። እርግብም አክስቴ ግን በምን ይሆን እንደዚህ የተማመነችው እያለች ከራሷ ጋር እየተነጋገረች ነው። እና የሚያስጨንቃትን ጉዳይ ለአባቷ መናገር ባለመቻሏ አባቷ እንደተጣሏት ለሰላም እየነገረቻት ነበር። እንዴት እናንተ ልትጣሉ ቻላችሁ? በጣም የምትዋደዱ እኮ ናችሁ። እናንተ ተጣላችሁ ማለትማ ስምንተኛው ሺ የደረሰ ማለት ነው እያለቻት ነው። ብቻ አሁን ተስማምተናል፣ አባቴንም ወደ ሆስፒታል አስገብቸው ነው። ለዛ ነው ከምርመራ የቀረሁት እያለቻት ነው። እማዬ ግን በጣም ተቆጥታሻለች ጠሯ ሲዘሻት ስለቀረሽ በጣም ተቀይማለች፣ በማለት ሰላም እየነገረቻት ነበረ። ምናሴ ከአባቱ ጋር እያወራ ሳለ እርግብ ወደ ክፍሉ ትመጣለች። ታዲያ ሰው መጥቶብኛል አባዬ፣ በማለት ሊሰናበተው ሲል ማንን እያወራህ ነው? አባዬ ነው። ልታወሪው ትፈልጋለሽ? አይ ከምርመራው በኋላ እተዋውቃቸዋለሁ በማለትም ትመልሳለች። ወይዘሮ ሜላትም አውቃለሁ ልጆች ይወዱሻል፣ ነገር ግን ይህንን ተጠቅመሽ ቤተሰቤ ላይ እንድታሾፊና እንድትቀልጅ አልፈቅድልሽም የሚሏታል በቁጣ ሀና ምን አደረግኩ በማለት በእንባ እያቀረረች ትናገራለች። ይኸው ትክክለኛ ልጄ ሆነሽ ቢሆን ኖሮ ዛሬ የምርመራ ጊዜውን አታሳልፊም ነበር፣ አንቺ ግን ቀረሽ በማለት በብስጭት ይናገራሉ። እሷም አባቷ ታሞባት እንደ ቀረችም ትመልሳለች። በቃ አባትሽን ማሳከም ከሆነ የፈለግሽው ገንዘብ ረዳሻለሁ፣ ከዛ አባትሽ ታክመው ሲጨርሱ ይህም ቤት ለቀሽ ውጪ ብለዋታል። ባንቺ ምክንያት ህይወት የተበጠበጠ ከልጆች የራሱ ረጅም በማለት እያስጠነቀቋት ነበረ። ባዩሽ በምን እንደተማመነች ባናውቅም እንዲመረመሩ ግፊት እያደረገች ትገኛለች። ወይዘሮ ሜላትም ለምርመራ ፍላጎት ያላቸው አይመስሉም። ኖላዊ ክፍል አርባ ሶስት የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።